እነሆ ሰበር ዜና፣ ቴልአቪቭ በጉጉት ስትጠብቀው የነበረውን መልካም ዜና ሰምታለች። ሀማስ በእጁ ከነበሩት ሀያ ታጋቾች መሃል ሰባት የሚሆኑትን አስረክቧል። የታጋቾች ቤተሰቦችም ለሁለት ዓመታት የተለዩቸውን ቤተሰቦች በስልክና በቪዲዮ ጥሪ ማግኘት ጀምረዋል። ሐማስና የእስራኤል ጦርም ይህንን አረጋግጠዋል። የተለቀቁት ታጋቾች ስምም ታውቋል። ከነዚህ ውስጥ ወንድማማቾች ይገኙበታል። የቴልአቪቭ ጎዳናዎችም በደስታ በፈነጠዙ ዜጎች ተሞልተዋል። ቴልአቪቭ የገቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የጋዛው ጦርነት አክትሟል ብለዋል። ከእስራኤል መልስ ወደ ግብጽ የሚያመሩት ትራምፕ ሁሉም ሰው በአሁኑ ሰዓት ደስተኛ ነው ብለዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል ባክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ደርሰዋል። አውሮፕላናቸው እስራኤልን ሲረግጥም ደማቅ አቀባበል ገጥሟቸዋል። የምትጠብቀውን መልካም ዜና የሰማችው ቴል አቪቭ ዶናልድ ትራምፕን በልዩ ሁኔታ ነው የተቀበለችው። ሐማስ ሀያ ከሚሆኑት በሕይወት ከሚገኙ ታጋቾች ሰባቱን ፈቶ ለቋልና የታጋቾች ቤተሰቦችም ለዓመታት የተለዩቸውን ቤተሰቦች በስልክና በቪዲዮ ጥሪ ማግኘት ጀምረዋል። ቴልአቪቭ በደስታ መንፈስ ተሞልታለች። ሐማስና የእስራኤል ጦርም ይህንን እያረጋገጡ በየሰዓቱ የሚያወጧቸውን መረጃዎች የታጋቾቹ ቤተሰቦች በልዩ ሁኔታ ሲከታተሉም ነበር። የተለቀቁ ታጋቾች ስምም የታወቀ ሲሆን ቀጣዮቹ የሚለቀቁት ታጋቾችም ስም ዝርዝር ይፋ ሆኗል። ከእነዚህ ውስጥ መንትያ ወንድማማቾች ጭምር የሚገኙበታል። የቴልአቪቭ ጎዳናዎች በአሁኑ ሰዓት በደስታ በፈነጠዙ ዜጎች የተሞሉ ሲሆን ይህንን የደስታ መንፈስ ተከትለው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ገብተዋል። ፕሬዚዳንቱ በእስራኤል ሲገቡ በቤንጎሪዮን አየር ማረፊያ ልዩ አቀባበል ተደርጎላቸዋል። ከቴልአቪቭ ወጣ ብሎ የሚገኘው ቤንጎሪዮን ዓለም አቀፍ አየር ማረፊያ በልዩ ጥበቃ ስር ሆኖ ዶናልድ ትራምፕን ተቀብሏል። እርሳቸውን ለመቀበል በአየር ማረፊያው የተገኙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ ባለቤታቸው ሳራ ኔታንያሁ ከእስራኤል እንዲሁም ከራሳቸው ሀገር ከአሜሪካ ልዩ ልዑካቸው ስቲቭ ቪትኮፍ እና ልጃቸው ኢቫንካ ትራምፕ ከባለቤቷ ጃሬድ ኮሽነር ጋር በመሆን ዶናልድ ትራምፕን ለመጠበቅ ደረቅ ቴልአቪቭ ተገኝተዋል። የእስራኤል ጦርም የትኞቹ ታጋቾች ተፈተዋል የሚለውን ነገር አረጋግጧል። ኢታን ሞር፣ ጋሊ በርማን፣ ዚቭ በርማን። እነዚህ ሁለቱ በተለይ ወንድማማቾች መሆናቸውን ተከትሎ ኢታን ሞር አንደኛው የተለቀቀው ግለሰብ ነው። ከዚህ በተጨማሪ ወንድማማቾቹ ጋሊ በርማን እና ዚቭ በርማን እንዲሁ ከሐማስ እጅ ተለቀዋል ተብሏል። ኦማሪ ሚራን እና አሎን ኦሄል እንዲሁም ጋይ ጊልቦዋ ዳላል፣ ማታን አንገርስ ከተለቀቁት ሌሎቹ ታጋቾች መካከል የሚጠቀሱ ናቸው። በቀጣይ 13 የሚሆኑ በህይወት ያሉ ታጋቾች ከሐማስ እጅ እንደሚለቀቁ እየተጠበቀ ይገኛል። በዓለም አቀፍ ተቋማት ድልድይነት ከሐማስ ወደ እስራኤል ጦር የተሸጋገሩት እነዚህ ታጋቾች አሁን ወደ እስራኤል ከገቡ በኋላ የህክምና ምርመራ እንደሚደረግላቸውም የእስራኤል ጦር ይፋ አድርጓል። በሐማስ እጅ ከነበሩና አሁን በእስራኤል ጦር እጅ ከሚገኙት ሰዎች መካከል ኢታን ሞር አንደኛው ሲሆን የ25 ዓመት ወጣት ነው። የኖቫ የሙዚቃ ፌስቲቫል በሚደረግበት ስፍራ ላይ የጸጥታ ባልደረባ ሆኖም ያገለግል ነበር። አሎን ኦሄል የ24 ዓመት እስራኤላዊ ሲሆን ከእስራኤል ዜግነት በተጨማሪ የጀርመንና የሰርቢያ ፓስፖርትም አለው። እርሱም በኖቫ የሙዚቃ ፌስቲቫል እንደታገተ ይታወቃል። ሌሎቹ ሁለቱ ወንድማማቾች ጋሊ እና ዚቭ ቤርማን የተባሉት ሲሆኑ 28 ዓመት ዕድሜያቸው ነው። ወንድማማቾቹ ከወንድማማችነትን በዘለለ መንትያ መሆናቸውን ተከትሎ ባለፉት በርካታ ቀናት ልዩ ትኩረት ስበው ነበር። ወደ ቤተሰቦቻቸው የሚመለሱበት መንገድም በልዩ ሁኔታ ሲጠበቅ ነበር። ከዚህ በተጨማሪ ጋይ ጊልቦዋ ዳላል የ24 ዓመት ወጣት ሲሆን ከወንድሙ ጋር የሙዚቃ ፌስቲቫሉን ለመከታተል ነበር ወደ ኖቫ ፌስቲቫል ያመራው። ይሁንና ወንድሙ ጋል ከሀማስ እጅ ማምለጥ የቻለ ሲሆን ጋይ ጊልቦዋ ዳላል ግን በቁጥጥር ስር ውሏል። ማታን አንገርስት የተባለው ሌላኛው ተፈቺ ደግሞ የ22 ዓመት የእስራኤል ጦር ባልደረባ ነው። ጋዛ ድንበር አካባቢ መደበኛውን ሥራ ሲሰራ በድንገት የመጡት የሐማስ ታጣቂዎች በቁጥጥር ስር ውለውታል። ኦማሪ ሚራን ደግሞ የ48 ዓመት ጎልማሳ ሲሆን ባለቤቱ አይኗ አያየ በራሱ መኪና ሲወሰድ ተመልክታለች። ሁለት ሴቶች ሮኒ እና አልማ የተባሉ ልጆቹን ጥሎ ነው እገታ ውስጥ የቆየው። ከዚህ በተጨማሪ 13 ከሚሆኑትና በቀጣይ ይለቀቃሉ ተብለው ከሚጠበቁት ሰዎች መካከል አሪያል ኩኒዮ እና ዳቪድ ኩኒዮ የተባሉ ወንድማማቾች ይገኙበታል። የ28 ዓመትና የ35 ዓመት ዕድሜ ያላቸው እነዚህ ወንድማማቾች ከኪቡትስ አካባቢ ነበር የተወሰዱት። ሌሎች ወንድሞቻቸው ግን በሐማስ እጅ ሳይገቡ ሊያመልጡ ችለው ነበር። ማታን አንግርስት የ22 ዓመት የእስራኤል ጦር ባልደረባ ሲሆን፣ ማታን ዛንጉክሬ የተባለ የ25 ዓመት ወጣትም በሐማስ እጅ ይገኛል። ኢታን ሆርን 38 ዓመቱ ነው። የእስራኤልና የአርጀንቲና ጥምር ዜግነት አለው። እርሱም በቀጣይ ይፈታል ተብሎ ይጠበቃል። ኒምሮድ ኮሄን የ21 ዓመት የእስራኤል ጦር ባልደረባና ታንከኛ የነበረ ሲሆን በሐማስ በቁጥጥር ስር ከዋሉት ሰዎች መካከል አንደኛው ነው። በቀጣይ እንደሚፈታ ይጠበቃል። ዮሴፍ ቻም ኦሃና 25 ዓመት፣ አቪያንታን ኦር 32 ዓመት፣ ማክሲም ሄርኪን 37 ዓመት፣ ባር ኩፕሬስቲን 23 ዓመት፣ ሴጌቭ ካልፎን 27 ዓመት፣ ኢቪያታር ዴቪድ 24 ዓመት የሞላቸው ታጋቾች ናቸው። ሮም ብራስላብስኪ የ21 ዓመት ታጋች ነው። በቀጣይ እንደሚለቀቁ ይጠበቃሉ። ሁለት ታጋቾች ግን ይሙቱ ይኑሩ አይታወቅም። ታሚር ኒምሮዴ የተባለ የ20 ዓመት ወጣት በእስራኤል ጦር የትምህርትና ስልጠና ክፍል ባልደረባ የነበረ ሲሆን ሞቷል ተርፏል የሚለውን እስካሁን ማንም ማወቅ አልቻለም። ቢፒንጆሺ የተባለ ከኔፓል የመጣ የግብርና ተማሪም እንዲሁ ይሙት ይኑር እስካሁን አይታወቅም። ቁጥራቸው ቀላል የማይባሉ ታጋቾች ከእስራኤል ጦር በተወረወሩ ተቀጣጣዮች ወይም ፈንጂዎች አሊያም ሚሳኤልና ድሮኖች ሕይወታቸው እንዳለፈ ይገምታል። እነዚህ ታጋቾች ወደ ቤተሰቦቻቸው የሚለቀቁበት መንገድ በጉጉት እየተጠበቀ ያለ ሲሆን፣ በአንጻሩ ፍልስጤማውያን ደግሞ በፈራረሱት ከተሞቻቸው ለመኖር ከዚህ ወደዚያ እየተንከላወሱ ይገኛሉ። ወደ ሰሜኑ የጋዛ ክፍል 500ሺና ከዛ በላይ የሚሆኑ የጋዛ ነዋሪዎች ጉዟቸውን የቀጠሉ ሲሆን፣ ሲገቡ የጠበቃቸው ግን የፈራረሰ መንደር ነው። ከሰማንያ እስከ ዘጠና በመቶ የሚሆነውን የጋዛ የመኖሪያ ስፍራ በከፍተኛ ድብደባ ያወደመችው እስራኤል ጋዛዎች የሚኖሩበት ሳይሆን የማይኖሩበትን ከባቢ በስፋት ፈጥራለች። 60 ሚሊዮን ቶን ያህል ፍርስራሽ ጋዛን ከቧል። አንዳንድ በፍልስጤም የተሰማሩ ግብረሰናይ ድርጅቶች እንደሚሉት ይህ የፈራረሰው መጠን 25 የሚሆኑት በፈረንሳይ ፓሪስ የሚገኘው ኤፈል ታወርን የመሳሰለ ግዙፍ ግንባታ እንደማለት ነው ብለዋል። ጋዛን መልሶ ለመጠገን ዓለም ባንክ እንደሚለው በትንሹ 50 ቢሊዮን የአሜሪካ ዶላር ገደማ ያስፈልጋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ወደ እናንተ የምናቀርባቸው ቪዲዮዎች በፍጥነት እንዲደርሷችሁም የደወል ምልክቱን በመጫን በፍጥነት መረጃ እንድታገኙ በአክብሮት እየጋበዝን በሌሎች ሰበር ዜናዎችና ትንታኔዎች ተመልሰን እንደምንገናኝ እየገለጽን ሰላም ለዓለማችን ብለናል። እነሆ ሰበር ዜና ቴልአቪቭ በጉጉት ስትጠብቀው የነበረውን መልካም ዜና ሰምታለች። ሀማስ በእጁ ከነበሩት ሀያ ታጋቾች መሃል ሰባት የሚሆኑትን አስረክቧል። የታጋቾች ቤተሰቦችም ለሁለት ዓመታት የተለያዩቸውን ቤተሰቦች በስልክና በቪዲዮ ጥሪ ማግኘት ጀምረዋል። ሐማስና የእስራኤል ጦርም ይህንን አረጋግጠዋል። የተለቀቁት ታጋቾች ስምም ታውቋል። ከነዚህ ውስጥ ወንድማማቾች ይገኙበታል። የቴልአቪቭ ጎዳናዎችም በደስታ በፈነጠዙ ዜጎች ተሞልተዋል። ቴልአቪቭ የገቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የጋዛው ጦርነት አክትሟል ብለዋል። ከእስራኤል መልስ ወደ ግብፅ የሚያመሩት ትራምፕ ሁሉም ሰው በአሁኑ ሰዓት ደስተኛ ነው ብለዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል ባክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። እነሆ ሰበር ዜና ቴልአቪቭ በጉጉት ስትጠብቀው የነበረውን መልካም ዜና ሰምታለች። ሀማስ በእጁ ከነበሩት ሀያ ታጋቾች መሃል ሰባት የሚሆኑትን አስረክቧል። የታጋቾች ቤተሰቦችም ለሁለት ዓመታት የተለዩአቸውን ቤተሰቦች በስልክና በቪዲዮ ጥሪ ማግኘት ጀምረዋል።